ሻሻ አይደለም አንድ እኔ ፀጉር ስለሚያሳይ ነው። እነዚህ ስስ ስለሆኑ ፀጉር ስለሚያሳዩ ነው አንድ ቀር አይደለ ሩቅም አይደለ አንድ ሰላሳ ኪሎ ሜትር ሎስ አንጀለስ ፌክ ሎስ አንጀለስ ፍረት ነው የሚያምርብሽ። እኔ በለበስኩ ቁጥር እየተሳቀፍኩ ነው በውፍረቴ ምክንያት ወአለይኩም ሰላም ውበት ይጨምራል። አንድ ደረጃ ናይ በጣም ነው። ሪጃብ ስር ላለ አንድ ሪጃብ ጉበት ማለት ነው። አሁን የመጨረሻውን ቪዲዮ ያላየ አለ ከናንተ ውስጥ? ያላየ ሳይሆን ኮሜንት ላረጋ አለ ዝም ብላችሁ ኢሞጂ እንኳን ኮሜንት ገብታችሁ አልገብታችሁ ታኔንኳ

ከንጽ ማወደራ አገባሽንቴ ወልዳለች እየተባለ እናንተ አገባሽንዴ ትላላችሁ ወይስ መረጃ እያመነጣችሁ ነው? ቪዲዮ ዛሬ ሰርተናል። ዛሬ ሰርተናል ቪዲዮ ከታችሁ ነው አታውሪማ።

አላህ እንደተሻምቲ እሺ፣ እታረጅ ነው ለዳርግና ባገባ። ከማርጀት ወደኋላ አላሉ ማግባት ከማርጀት ወደኋላ ያርጋ፣ ደሞ ያፋጠናል። ወአለይኩም ሰላም። አሁን አግቢ አግቢ ትሆና፣ ከዛ ባገባ ነው። ምን ነበር? ትዳር አደለሽ፣ ምን ታደርጋለሽ ነው። እዚህ ሶሻል ሚዲያ ላይ ልጆችሽን አትስደጊ፣ እዛው ቤትሽ ትቀብጥሽ ነው ነው። አለማሽ መቅዶኒያ መግባት ነው እንዴ? ብሏል። ወይ ጉድ! ይህ ሂጃብ ወይ ከሽን ነው ወይ ከቤተል ነው የገዛሁት፣ ግን ሲመስለኝ ከሽን መሰለኝ የገዛሁት። ከንደ ትክክል አለ። ግን ከአመት ከምናምን በላይ ሆኖታል። አጂ ብቻ ካገባሁ በኋላ ቅንድቤ በሳላ ሸጠፍታ በጣም ከእሱ ጋር ቪዲዮ ሰርተናል። የመጨረሻ ቪዲዮ እሱን ገብታችሁ እዩት። ላይክ አድርጎ ኮሜንት አድርጎ ኮፒ ልንክ አስር አስር ጊዜ አድርጎ ቆስጭ አሁን እዚህ ጋር ቅንድቤ ላይ ኩላለው ትንሽ በቃ፣ እዚህ አይኔ ላይ ትንሽ ያለው እንደ አይ የለም። ሌላ ፊልተር ነው እንጂ ምንም አልተቀባ ፊቴ። በዚህ በ አሁን ይወጭረኛል እንጂ ጠርቅ ያሳየችው ነበር ግን እርጥብ ስለሆነ ይወጭረኛል። ያ በአሁኑ ዋጋ መጨረሻ ላይ ፖስቱ መጨረሻ ላይ ስልኳ ስላለ ደውላችሁ የሚፈልጉትን አባያ ጠይቋት። እንደየአባያ አብ እንደየ አባያዎቹ ዋጋቸው ይለያል። ጾም ቆንጆ ነው። ለወጋው ነው እንዳታስወገኝ ብቻ ነው። አቅርቡ እንጨፍራለን። ሳርክ ልጠራ ነው። ወደ ጮኸ ቅንድቤ ተፈጥሮ ነው። ተፈጥሮ ነው። መነቀስ እንግዲህ ማነው። መቀንደብ ሀራም ነው። መቼም እንደዚህ የገጠመ ቅንድብ ተሰርቼው አይሆንም። እኔና ይሳም አልተጣላንም። የተጣላን የሚመስላችሁ ሰዎች ካላችሁ እኔና ይሳም አልተጣላንም፣ አልተግባባንም እንጂ አልተጣላንም። ቅፋችሁ ነ አረ ለምን ብዬንም ቀነደቡ ደሞ

ሀብያ ፕሮሞሽን ትሬዲንግ ሰርተች ነው እያመጣች ነው። ስሙ የመጨረሻውን ፖስት ያደረግነውን ቪዲዮ የኔ ሳምን እየገባችሁ ላይክ ምናምን አድርጎ ኮሜንት አድርጉበት ኮፒ ሊንክ አስር አስር ጊዜ አድርጉ እና ቪው ስንት ገባ አይታችሁ ንገሪኝ ፕሊስ። ታንክ ዩ ሶ ማች